በጣም አነጋጋሪ የሆነ ሰርፕራይዝ አለ ኦኬ ለሩታ ነው ማለት ነው አሁን እና ታዲያ ለማን ነው ለሚስቱ ለሩታ ነው እንጂ ግን ቤተሰብ ብዙዎቻችን ያስቆጣ ብዙዎቻችሁ ተናዳችኋል። ትላንትና እንግዲህ አብርሃም አለመገኘቱ እንዲሁም አብዛኞቻችሁ እንዲሁም የመጀመሪያ ልጁ ነው አቅፎ ደግፎ ሚስቱንም ልጁን አቅፎ ማስገባት የነበረበት እሱ ነበረ፣ ግን ግን ግን እሱ አልተገኘም። ገና ለገና ከጓደኞቹ ጋር ተገናኝቶ ስለ ሩታን ለማውራት እኔ እኮ አንዳንድ ጊዜ በጣም ይደብረኛል። ጓደኞቹ ራሱ በዛን ሰዓት እነ ማናቸው እነ ፈረንጁ በዛን ሰዓት እሱን ይዞ መሄድ የሉ የለባቸውም ነበረ። አንደኛ ነገር ራሱ አብርሃም ጭንቅላቱ ይሰራሉ ወይ ደንዝዟል ጭንቅላቱ ልክ አይመስለኝም። እንዴት ነው ሚስቱ የመጀመሪያ ቤቷ የሚገባበት ቀን እንዴ ነው ሰው ጥሏት የሚሄደው? እንግዲህ ዛሬ ከባድ ነገር አለ ተብሏል። ከባድ ከባድ ነገር አለ። እሱን ነገር ደግሞ ምን ጠይቀው ሰው አለን፣ ጠይቀን፣ ደግሞ አረጋግጠን እኛ ደግሞ ታውቃላችሁ ምን እንደሚፈጠር ሰምተን፣ እኛም እዚህ ጋራ፣ እሺ፣ ትላንት የተፈጠረውን በዛ ሰዓት ላይ፣ ዛሬ ደግሞ ምን ይዞ እንደሚመጡ ደውዬ እንግዲህ አረጋግጣለሁ ማለት ነው ቤተሰብዬ። የኔ ፍቅሮች ሩታ ጋር ደግሞ እሄዳለሁ። ልብስ ገስቼ ምናምን ሆነሽ ጓደኛ አሟት ነው እንጂ፣ ደወልኩኝ። ሄላው፣ ሰላም ነው? አለን፣ አለን። እግዚአብሔር ይመስገን። ሰላም፣ ከአዲስ አበባ ነው። እናቴ የሆነ ነገር ጠይቅሽ ነበረ አስታውሽኝ አስታውሽኛል። ትላንትና ማናገርሽ ነበር፣ ግን ያው እንድን አደው ብለሽኝ ነበር። እህ ስለና አብረሀም ለመጠየቅ ነው። አዎ ስለና አብረሀም ልጠይቅሽ ነበር። እህ እሺ። ያው ይሄ ምን ያው ትላንትና ከባድ ነገር እንደተፈጠረ ያው ነግረሽኝ ነበር ግን እንዴት ነው አሁን፣ በአሁኑ ሰዓት ምን አይነት ነገር ላይ ነው ያሉት? አብርሃም ትላንትና የሚያማ አለመገኘቱም ሁላቸውንም ሁሉም ኦዲየንሶችን አስከፍቷል። እስቲ እናንተ ጋርም የነበረውን ነገር እና ዛሬ ምን እንደሚፈጠርበት ነግሪኝ ደስ ይለኝ ነበር፣ ደስ ካለሽ። እሺ፣ ችግር የለውም እኔ የምልሽ ችግር የለውም፣ እኔ እነግርሻለሁ፣ ግን አብርሃም በጣም ነው የሚያደርገው ነገር አንዳንዴ፣ እንደ ህፃን ልጅ ነው የሚያደርገው። ህፃን ልጅ እንኳን የሚያደርገው ያስባል። እሱ ግን የሚቀድመውና መጀመሪያ ልጁን ይዞ ገብቶ ሚስቱን አስደስቶ ደስታውን ለቤተሰብ ገልጾ ነው ወደ ሰርፕራይዝ ራሱ የምትሄደው አይደል እንዴ? አዎ፣ ልክ ነሽ። እሱ ልጁን እና ሚስቱን ልክ እንደ እንትን በጓደኞቹ ልኮ ሲያበቃ ሰርፕራይዝ ምንድን ነው። ይሄ ትልቅ ጥፋት ነው ያጠፋው። በጣም ትልቅ ጥፋት ቢሆንም ግን ዛሬ ደግሞ ትልቅ ሰርፕራይዝ እንግዲህ አለ። በጣም አነጋጋሪ የሆነ ሰርፕራይዝ አለ። ኦኬ፣ ለሩታ ነው ማለት ነው አሁን። እና ታዲያ ለማን ነው? ለሚስቱ ለሩታ ነው እንጂ አው ግን ያው ትላንትና በጣም ከፍቷት ነበር። እንግዲህ ሰፕራይዙ ካቋቋማት፣ እኔ በጣም የሚገርመኝ ነገር ለማንም ዩቱብ ለማሳደግ እሱ ከሌላ ሰዎች ጋር ሄዶ ሚስቱን ቤት ሳያስገባ በጣም ያናዳል። ያው ሩታም ያው ሰፕራይዙ ከተቀበለችው አሪፍ ነገር ነው። አው ግን ቢሆንም አንዳንድ ጊዜ ቆም ብሎ አላሰበም። ለዩቱብ ዝም ብሎ እንትን ለማሳመር ብሎ ያደረገውና ሰውን ማነጋገሪያ እንዲሆንለት አድርጎ ያደረገው ግን ብዙዎቹን አስቀይሟል። በእውነት ብዙዎቹን አሳዝኗል። ማለትም እንደ ወጉ አስገብቶ ከዛ በኋላ ሰርፕራይዝ ይደርሳል እኮ ገባሽ? አሁን ግን ምን አደረገ? እሱን ልክ እነሱን እንደ ማንኛውም ነገር ከላከ በኋላ ሰርፕራይዝ ወደኋላ ምን ማለት ነው? አስገብቶ እኮ ይደርሳል። በጣም ሩታ በጣም ከፍቷታል። በጣም ክፍት እዝን ነው ያለችው ደንቡ እንደዚያን ትናንትና እሱ ከጓደኞቹ ጋር ነበረ። ስለ ሄርሜላ ምናምን ሊያወራ ሄዶ፣ እንዴት ሰው ሚስቱንና ልጁን አስቀምጦ ሌላ ቦታ ሄዶ ቪዲዮ ሊሰራ እሱ እኮ በጣም ነው ሄርሜላን እኮ በጣም ነው የሚወዳት። ሄርሜላን እኮ እናችን እናውቃለን። በጣም ነው የሚያፈቅራት በጣም ነው የሚወዳት። እንትና ሩታን እኮ አጋጣሚ እንዳረገዘችበት ራሱ ለሰው ሲያወራ እኮ እኛ ሰምተናት ዝም ስላለን ነው እንጂ የሰው ትዳር የሰው ነገር መረበሽ መበጥበጥ ስለማንፈልግ ነው እንጂ እና ግን በቃ በጣም ያሳዝናል። አሁና ሰርፕራይዙ እንዴት ነው ታዲያ? ምንዴት ነው ሰርፕራይዙ? አረ ሰርፕራይዙ በጣም በጣም በጣም እንግዲህ ሲታዩት አላቸው ይለቀዋል። ሲለቀቅ ሰርፕራይዙን ደግሞ በጣም የሚገርም ሰርፕራይዝ ነው ዛሬ ያለው። እንግዲህ እንጠብቃለን፣ እንግዲ ዩቲዩብ ላይ ይለቁታል፣ እንጠብቃለን። በጣም ደስ ይላል። ግን ያው ሩታ እ እንጃ በተቀበለችው ያው ትላንትና ስላዘነችበት የምትችልም ለመሰለሽ እሷ ትቀበለዋለች። ምንም አማራጭ የላትም። በአሁን ሳትገባሽ ልጅ ልጅ የያዘ ሰው ምንም እንትን እሱም ደግሞ በዛ ነው አሁን ያንን እንደዛ ስለሆነች ይሄን ነገር የሚጫወትባት ትቀበለዋለች። ከዛ በኋላ ደግሞ የሚቀጥለውን ያንን ሩታ እኮ ጥሩ ልጅ ናት በጣም ሩታ በጣም ጥሩ ልጅ ነች። በጣም ስነ ስርዓት ያላት ያቺ ሄርሜላ ናት። ሄርሜላ ግን ባለጌ ናት። በጣም በጣም መርዝ ነች። በጣም አሳፋሪ ነች። የሰው ባለ ፎቶ ራሱ ፎቶ ተገኝቶባቸዋል ምናምን እየተባለ ነው። ፎቶ ፎቶ ፎቶ አንስተዋት አንስተው ሁለቱን ፎቶ አንስተዋቸዋል። እና እንደም አብርሃም እሱ እንዳይሰማበት በጣም እየተሳቀቀ ነው። ኦኬ ለዛ ነው። እና በፎቶም ይዘው ሊሆን ይችላላ እንግዲህ እሷ ትሆናለች እንግዲህ ፎቶ እንዲነሱ ያደረገችው እንግዲህ ወይ አጠጥተው ወይ አሰክረው ይሆናል። ይታወቃል። እያሰራራችሁ ነው። ረበስማ በጣም ያሳዝናል። ብቻ እኔ እናት በጣም ነው የማመሰግነው። ክበር ይልኝ እናቴ። እንግዲህ ዛሬ ሰፕራይዙን እንጠብቃለን። አብረሀም ሰፕራይዝ አድርጎ እንግዲህ ወደ ሚስቱ ከተመለሰ ልቦና ይስጠው ነው የምንለው። እውነት ልብ ይስጠው ነው እንግዲህ። ሌላ ምን ይደር በልጁን አይቶ እንግዲህ አሁን ልቡ ትንሽ ከራራ እንደማ ያስታርቃል፣ ያፋቅራል። ትክክል። አዎ ትክክል ነሽ፣ ትክክል ነሽ። እና እነ ጋሽዬ መጡ። አየዋት አይደለ? ሁሉም አይተዋት አሉ። ወይ ወይ፣ ደስ ይላል። ወይ ቤተሰብማ ምንም አልቀረም፣ የሱ ቤተሰቦች እንዳለ መጥተዋል። ነገር ነገሩ መጥተዋል። ደስ ይላል። በጣም በጣም ደስ ይላል። ልጅቱ ስርአት አላት በጣም። እሺ፣ እሺ እናቴ አመሰግናለሽ፣ ውዴ። እሺ፣ እሺ እናቴ ሰምታችኋል፣ እንግዲህ ቤተሰብ ዛሬ ትልቅ ሰርፕራይዝ አለ። ሰርፕራይዙን እንግዲህ እናየዋለን። ሩታዬም ተቀብለው የሚመለሱበት ይሁን ነው ምለው፣ አብሮ የሚሆኑበት ይሁንላቸው። ለማንኛውም ቻዋቸው ቤተሰብ ላይክ